ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ እንደገና ለእህታችን የመጣ ጥያቄ ከሙስሊም ነው። ከሙስሊሞች ለእህታችን የመጣ ጥያቄ ነው። ተረጉምላችኋለሁ። እንግዲህ ሙስሊሞች በጣም አሁን እየጠየቁ ነው። እንደሱ አይነት ደግሞ የሚመልስላቸው በተለይ በአረብ ያሉ ለአረቦች በጣም ጠቃሚ ስራ እህታችን ፋላህ እየሰራች ነው ያለችው። እግዚአብሔር ይባርካት። ጸልዩላት። እግዚአብሔር ኃይል ጉልበት ይስጣት ጥበብ ይጨምርላት። እንደዚህ አይነት እህቶች ደስ ነው የሚለኝ። እንደዚህ አይነት እህት ኦርቶዶክስ ነው የእኛ ኦርቶዶክስ እንትን ይላሉ። እነዚህ ደግሞ የግብፅ ኦርቶዶክሶች በጣም በጣም ከኢትዮጵያ ኦርቶዶክስ በአስር እጅ ይበልጣሉ። ለምን ወንጌል እነዚህ ይወዳሉ ወንጌል ክርስቶስን እንትን ማለት እንጂ ማርያም ምናምን እንዲህ እንዴ እንዴ! አይደለም፣ የወንጌል አርበኛ ናት። ይሄ ነው፣ ይሄ ሃይማኖት አይደለም፣ ይህ ህይወት ነው። ወንጌልን እና ምንድነው? ጥያቄ ከአረቦች የመጣ ከሙስሊሞች የመጣ ጥያቄ ነው፣ ከሙስሊም ነው። ወንዲሁን ወይም ሴት እንትን አይልም፣ ስሙን መለየት አይቻልም። እንትን ማለት ጾታውን መለየት አይቻልም።

ኢየሱስ ክርስቶስ አሁን የት ነው ያለ? መልሱን ስጭኝ እባክሽ። መልሱን አቅርቢልኝ ባክሽ። ላው ሰማሃት ኢየሱስ ክርስቶስ በአሁኑ ሰዓት የት ነው ያለ? እባክሽ መልሱን አቅርቢልኝ። መልሱን ለማወቅ ፈልጋለሁ ነው ምትሉ። ጥሩ ጥያቄ ነው። እንደዚህ አይነት ጠያቂዎች አሉ። አንዳንዱ ደግሞ ዝም ብሎ እንደ ኢትዮጵያ ዝም ብሎ እንትን ያላለ። እነዚህ አሁን አረቡ ለማወቅ ትልቅ እንትን የተነሳበት ጊዜ ነው። እሴ እነስማ ጌታ ኢየሱስ ክርስቶስ ይባርክህ፣ ወንድ ከሆንክ ወይም ሴት ከሆን ይባርክሽ። ኢየሱስ ክርስቶስ አሁን የት ነው ያለው? ኢየሱስ ክርስቶስ በአሁኑ ሰዓት የት ነው ያለው? ከመጽሐፍ ቅዱስ መረጃ፣ ከቁራን መረጃ እናቀርባለን። በቁራንም

አያ አምሳ አምስት ላይ እናውጣ። እንዲ ሚል እናገኛለን። ምን ሱረት አል አምራን አያ አምሳ አምስት መክቱብ ኢዝ ቃለ አላሁ ያ ኢሳ እኒ ሙተወፊከ ወራፊዑከ ኢለየ። ኢሳ ሆይ እኔ አስነሳሃለሁ፣ ትሞታለህ፣ አስነሳሃለሁ ወደ እኔም ከማያምኑም እጠብቀሃለሁ፣ ከማያምኑም አጸደሃለሁ፣ አነጻሃለሁ፣ ወደ እኔ እወስደሃለሁ። ከማያምኑም፣ ከሚጠራጠሩም እንትን አነጻሃለሁ ነው የሚለው። እንግዲህ ማያምኑ ያንን ማያምኑ አሉ ማለት ነው። ኢሳን ኢሳን ማያምኑ መዳኑ እንትን ማለት ስለዚህ ምን አላላ? ወደ እኔ ወስደሃለሁ፣ ትሞታለህ፣ አስነሳሃለሁ፣ ወደ እኔም

በሰማያት ነው ያለ ሲል፣ ስለ መሐመድ ግን ያለው ምን? መሐመድ የት አሁን በአሁኑ ሰዓት የት እንዳለ ቁርአን ተናግሮ ማያውቅም፣ አይናገርም። አሁን ደግሞ ወደ መጽሐፍ ቅዱስ እንዙርና ከመጽሐፍ ቅዱስ መረጃ ደሊል እንፈልጋለን። መረጃ፣ ማረጋገጫ ከምን ከመጽሐፍ ቅዱስ ኢየሱስ የት ነው ያለው ለሚለው መልስ ይሆነን ዘንድ ወደ ወንጌል እናቅናና ወንጌልን እንፈትሽ ትላለች የማቴዎስ ወንጌል ምራፍ ሀያ ስምንት ቁጥር ሀያ ላይ እንዲህ እናነባለን እኔ አስተማርኳችሁን እያስተማራችኋቸው ከነሱ ጋር ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር ነኝ እስከምን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል ኢየሱስ ዋው እስከ ዘመን ያ አሚን ኢየሱስ ክርስቶስ ጌታችን በሁሉም ቦታ ላይ በሁሉም ጊዜ ይገኛል ይሄ የት ነው ኢየሱስ በሁሉም ቦታ በሁሉም ስፍራ በሁሉም ጊዜ በሁሉም ቦታ ይገኛል። ይህ ነው ኢየሱስ። ይህ ደግሞ የአምላክ የራሱ ባህሪ እንጂ አምላክ ከሌላ ጋር አያጋራው አያጋራም ሽርክ አያደርግም። አምላክ አምላክ ሁሉን ቻይ፣ በሁሉም ቦታ የሚገኝ የሰውን አያደርግም አምላክ ካልሆነ ስለዚህ ኢየሱስ አምላክ ነው። ይህም ደግሞ የሚችለው አምላክ ብቻ ነው። አምላክ ብቻ ነው፣ አልቃድር ሁሉን የሚችለው። ይህንም ምንድነው? በሁሉም ቦታ፣ በማንኛውም ጊዜ፣ በማንኛውም ቦታ፣ በማንኛውም ጊዜ፣ በማንኛውም ቦታ የሚገኝ የአምላክ ባህሪ ነው የስነ መለኮት ባህሪ እንጂ የተራ ሰው የሰው ልጅ አይደለም። ስለዚህ ኢየሱስ በሁሉም ቦታ በሁሉም ጊዜ በማንኛውም ጊዜ በማንኛውም ቦታ ይገኛል። ይህ የአምላክነት ባህሪ ነው ብቻ ነው አምላክ የአንድ አምላክ የሆነ መለያ ባህሪ ነው ይሄ። ሌላ ተጨማሪ መረጃ ከመጽሐፍ ቅዱስ ከወንጌል ማቴዎስ ወንጌል 18 20 ላይ እናነባለን ያም ደግሞ ኢየሱስ ክርስቶስ በሁሉም ቦታ ላይ በሁሉም ጊዜ እንደሚገኝ የሚያረጋግጥልና ነው።

ስለዚህ ከዚህ የምንደመድመው እህቴ፣ ወንድሜ ሙስሊም የሆናችሁ ወይ ኢየሱስ ክርስቶስ ሁሉን የሚችል በቦታ በማንኛውም ቦታ በማንኛውም ሰዓት የሚገኝ ጸሎታችን የሚሰማ አምላካችን ነው። በማንኛውም ቦታ በማንኛውም ስፍራ በማንኛውም ወቅት የሚገኝ ጸሎታችንንም የሚሰማና የሚመልስ ጌታ መድኃኒታችን ኢየሱስ ክርስቶስ ነው። የሚያድነን የሚፈውሰን ሁሉን የሚችል እርሱ ነው። ስለዚህ ዛሬ ምንድን ነው? አዎ ሙስሊሙ የቀረበው ጥያቄ ይሄ ነው። ኢየሱስ የት ነው ያለው? በምን አይነት ሁኔታ ነው ያለ? የሚል ጥያቄ መጣ። በሚገባህታችን መልሰዋለች። ያ ኢየሱስ በሁሉም ቦታ በሁሉም ስፍራ በሁሉም ጊዜ ይገኛል፣ ጸሎትንም ይመልሳል። ኢየሱስ ጥቁር ድንጋይ አይደለም። ኢየሱስ ድንጋይ አይደለም። ወይም ደግሞ እንደ አላህ በአራተኛውንትን በሌሊት ምናምን መጥቶ ወደታች ወርዶ የሚሰማ አይደለም። ኢየሱስ በማንኛውም ሰዓት በማንኛውም ወቅት በማንኛውም ቦታ ተገንቶ ጸሎታችን የሚሰማ የሚፈውሰንም ነው ነው ምት ፈውስንም የሚፈውስ የሚያድን አምላክ ነው ስለዚህ ሙስሊም ወገኖችን ይህንን የሚሰሙ አዎ መልስ ነው ብዬ ነው እንግዲህ እነዚህ ሙስሊሞች የጠየቁትን ጥያቄ እናንተም እንድትጠይቁትና ከነሱም እንድትማሩ ጠቢብ ከሌላው ይማራል ጠቢብ የሚባለው ከሌላው ጥያቄ ከሌላው እንትን የሚማር ስለዚህ ጠቢባን እንድትሆኑ ኢትዮጵያውያን ሙስሊሞች፣ ኤርትራውያን ሙስሊሞች እንድታስቡትና እንድትመለከቱት ኢየሱስ ክርስቶስ በማንኛውም ቦታ በማንኛውም ስፍራ በማንኛውም ጊዜ የሚገኝ ጸሎትን የሚሰማ የሚመልስ የሚፈውስ የሚያድን ኢየሱስ አልቃድር ነው። እሱ ነው፣ ሌላ የለም። ይህ ነው። እግዚአብሔር ጌታ ይባርካችሁ። እዚህ ላይ ጨርሳለሁ ትርጉም ነውና ፖስት አረገዋለሁ። ሸር አርጉ፣ ላይክ አድርጉ። ጌታ ከናንተ ጋር ይሁን። ደህና ሁኑ።